የማይለመድ ጥያቄ ሲነሳ ማሰር ምን ማለት ነው? ረሃብ አይለመድም። የተማረ ሰው ልጆቼን ማስተዳደር አልቻልኩም፣ በኪራይ ከፍዬ መኖር አልቻልኩም እርቦኝ ያለ በቀን አንዴ መብላት አልቻልኩም ያለ ሰው ማሰር ምንድን ነው ፖይንቱ? ያውም የተማረ በቀበሌ ተገፍቶ ተጎትቶ በንግግር ብቃት በምናምን ብቃት ተብሎ ወንበር የተሰጠው አይደለም። የተማረ እድሜውን ለትምህርት የከፈለ ምን ማለት ነው? የሙያ ፍቃዳችሁን እንቀማለን። አ ማለት የጤና ጥበቃ ውስጥ ያላችሁ ይሄንን መግለጫ ያወጣችሁ ሰዎች እኮ ሕክምና ተምራችሁ እዛ ጋር የደረሳችሁ ናችሁ አይደል? የሙያ ፍቃድ ፍቃድ ነው እዚህ ድረስ ያቆያችሁ፣ ወይስ የሙያ ፍቅር ነው እዚህ ጋር ያደረሳችሁ? ተሳስታችኋል። የሙያ ፍቃድ አይደለም። ይሄን ሁሉ ሐኪም ይሄን ሁሉ ዓመት ዋጋ እየከፈለ እዚህ ሙያ ላይ እንዲቆይ ያደረገው የሙያ ፍቅር፣ የሙያ ስነ ምግባር እንጂ የሙያ ፍቃድ አይደለም። ይሄ ጠፍቷችሁ አይደለም የሙያ ፍቃዳችሁን እንቀማችኋለን እያላችሁም ምትፎክሩት አይደል? ኦ ማይ ጋድ ኦ ማይ ጋድ! ደህና ሳይካትሪስት ያስፈልጋችኋል እናንተ ራሱ።